ይታደሉታል እንጂ አይታገሉትም፣ ይባላል እና እኔ ወላሂ ብዙ ጊዜ የሰው ደስታ ያስደስተኛል፣ በጣም ነው ይህን ቪዲዮ ሳየው የተሰማኝን ነገር ልንገራችሁ ማለት ነው። እንዲሁም ደግሞ አሰላሙ አሌይኩም ወራመቱላ ወበረካቱ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ጋር ወደ ሰላም ነው አንዳስፈኖ ታላ በያላችሁበት ሰላማችሁን የብዛልኝ ሀገራችንም ሰላም አድርግልን። ያልኩኝ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ዛሬ በጣም ይህንም ቪዲዮ አይቼ በጣም ነው የተደሰትኩት። እኔ ብዙ ጊዜ የሰው ደስታ ያስደስተኛል ወላሄ ነው ምላችሁ። እና ብዙ ጊዜ መዳሞች ክፉ ናቸው። መዳሞች ሰራተኞቻቸውን ሲበድሉ፣ ሰራተኞቹም ደግሞ እንደዛው መዳሞችን የሚበድሉ ከስራቸው የሚያጓድሉ አሉ። ሆኖም ግን ዛሬ ይሄንን ቪዲዮ ሳየው በጣም ደስ አለኝ። ለካ እንደዚህም አይነት መልካምና በጣም ጥሩ በጣም ለሰራተኞቻቸው ደስታ ብለው የሚያደርጉት ነገር በጣም ያስደስታል ማለት ነው እና እኔ እዚህ ሀገር ላይ አስራ አራት አመት ስቆይ አንድ ቀን እንኳን ትክክለኛ ስጦታ ተሰቶኛ አያውቅም እውነት ለመናገር ማለት ነው። ግን አንድ ጊዜ የገዛ ጀዋሌን ልጇ እኔ አራት አመት የሰራሁባት መዳሜ ልጇዋ ስልኬን ሰበረብኝ ማለት ነው እና ተናዶ በእናቱ ተናዶ መጥቶ ስልኬን ሰጥቼው እንትን የሆነ ቪዲዮ እየተከታተለ ነበረ። እናም ከዛ በሆነ ነገር ተናዶ እኔ ምን እንዳደረገችው አላቅም። ከእናትው ተናዶ የኔን ስልክ በላጡ ላይ ክስክስ ነው ያደረገው። ማነው ወዳው እንትኑ ከፊት ለፊት የነበረው እንትኑ ፈሰሰ ማለት ነው። ወዳው ነው ጥቁር የሆነው ማናገር አልችልም። አስራ አምስት ሙሉ ስልክ ሳሊዝ ከሻፍ የለኝም ምን የለኝም ያለ ስልክ ቆይቼ ከዛ ሴትዮዋ በአጋጣሚ ደግሞ እንትን ትኬት ቆርጠው ወደ ቱርክ ሀገር ተሳፈሩ። ማን ነው ስትሳፈር ልጆችን በደንብ ከጠበቅሽልኝ ስጦታ የምሰጥሽ ትልቅ ስጦታ አለ አለችኝ፣ እና እኔ ለስጦታ ብዬ ሳይሆን አንቺ ከፈለግሽ ልጆችሽን ይዝልሻለው ችግር የለም አልኳት። እናቷ ቤት ወሰደችኝ። ልጆቹን ሶስት ልጆቿን የሚንከባከበው እኔ ነበረ። ማን ነው አንዷ ልጅ ገና አምስት ወሯ ነበረ፣ ሁለተኛው ደግሞ ሁለት አመቱ ሶስተኛው ደግሞ ሰባት አመቱ ነበረ ማለት ነው። ገብቷቸዋል። ከዛ እነሱን በቃ እንደናተን ተንከባክቤ በቃ በጣም ነበረ። እኔ ሰው ለአማናዬ በጣም ታማኝ ነው፣ በነገራችን ላይ ታማኝ ነኝ። ከዛ ጠበኩላት። ከዛ ስትመጣ እንትን ከመጣች በኋላ ከሁለት ቀን ከሶስት ቀን በኋላ ወደ ቤት ተመለስን፣ ከእናቷ ቤት ማለት ነው። ስትመጣ የዛን ወደ ቤት ሄደች። ከዛ በኋላ ሰውየው አንድ ቀን እንትን ካርቶን ይዞ መጥቶ እና ነይ ስጦታ አለሽ አይንሽን ጨፍን ተባልኩኝ። ሁለቱም ቁጭ ብሎ አይንሽን ጨፍኝ ጨፍነሽ ነይ ስጦታ አለሽ አሉኝ። እሺ ብዬ ይቼ ስቆም ሰውየው እንትን የሆነ ሆኖሮ የሚባል ስልክ አለ እሱን ገዝቶ አምጥቶ ከነ ከርቶኑ ሰጠኝ ማለት ነው። ይሄ ነው ስጦታሽ እና ልጆቹን በደንብ ስለጠበቅሽን ያለኝ በስልኬ ቦታን የተኩልኝ እንጂ ሲጦታ የሚባለው ስልኬ ሳይሰበር ስልኬ እያለ ይህንን ስልክ ገዝተው ቢሰጡኝ ስጦታ ነበረ። ግን ልጇ በሰበረብኝ ስልክ ቦታን የተከችልኝ ያ ስልክ ራሱ አዲስ ነበረ፣ ገና ከገዛሁት አመትም አልሞላውም ነበረ ማለት ነው ጎቷቸል። ለዛውም በዘጠኝ መቶ ሪያል የገዛሁት ያንን ስልክ፣ በጣም ውድ ነበረ። መጀመሪያ አዲስ የመጣ ስልክ ነበረ ያኔ ብርቅ ነበረ። ያንን ጊዜ ገዝቼው ነበረ በሱ ቦታ በሰባት መቶ ሪያል ገዝቶ አንድ ስልክ አመጣልኝ። በጣም ደስ አለኝ። በነገራችን ስጦታ እንደሰጡኝ ያክል ነው የተሰማኝ። ለምን ያንን ስልክ በጣም እንትን አስራ አምስት ሙሉ በሶስት ወር በሉት ወር ሙሉ ስልክ ሳሊዝ ማለት ነው የሚፈልገኝ ሰው በእሷ ስልክ ነበረ ደውሎ የሚያገኘኝ። ልጆቼ ራሱ የማናገርበት ስልክ አልነበረኝም ከዛ ገዝታ ሰጠችኝ። እሱ ስጦታ አይባልም እርግጠኛ ነኝ። እነሱ ግን ስጦታ ነው ብሎ ነው የሰጡን። ችግር የለም ብዬ ተቀበልኩኝ። ይኸው እስካሁን ራሱ ይሰራል። ተሰብሮ አሁን አራት አመት ነው አምስት አመቱ ያ ስልክ ተሰብሮ፣ ይሄ እንትን አስሊ ስለሆነ ስልኩ አረቦች የሚገዙ ስልክ፣ በነገራችን ላይ ኦሪጂናል ስለሚሆን ኦሪጂናል ስለሆነ እንትኑ ሻሻው ራሱ ተሰብሮ ክስክስ ብሎ እንትን እጃችሁ እንትን ስትሉ፣ መስታወቱ የስልኩ መስታወት ይወጋል። እንደዛም ሆኖ ግን ስልኩ ይሰራል። እንዲቀየ እንትን ሻሻውን ቀይሬ እንትን ካልኩት ደግሞ አንዴ ከተቀየ እንትን እጅ ከገባበት እንትን አይሰራም። ከዚህ በፊት የጎዛው ስልክ እንደነገርኳችሁ ያ ተበላሽ ያልኳችሁ ስልክ ወስጄ መቶ አምሳ ሪያል ከፍዬ አስተካክየው ነበረ ወራ አልቆየም። ተመልሶ ተበላሽ ማለት ነው። ስልክ አንድ ችግር ከገባበት አይሰራምና። እንደነገርኳችሁ ያ ስጦታ እንደ ስጦታ ተደርጎ ነው የተሰጠኝ እንጂ ከዚያ በኋላ አንድም ቀን ስጦታ ተብሎ የተሰጠኝ ነገር የለም ማለት ነው። ግን እቺ መጀመሪያ ላይ ያያችሁት ቪዲዮ መዳሟ ስልክ ከነ ልጆቿ ልጆቿ እንዲሰጧት አድርጋ ስልክ ከነ ልጆቿን የሰጠቻት ልጆቿ አምጥቶ ስልኩን ሰጧት። እሷ አላመነችም። ካርቶኑን ስትከፍተው ስልኩን ስታይ የጩኸችውን ጩኸት አይታቸዋል እኔ ደግሞ ደስ አለኝ ወላሂ ነው የምላችሁ ደስ አለኝ እና አንዳንድ ጊዜ ሁሉም መዳሞች መጥፎ ናቸው ማለት አይደለም፣ ሁሉም መዳሞች ደግሞ ጥሩ ናቸው ማለት አይደለም። አሉ ሰራተኛን የሚበድሉ በጣም ጨካኞችና ጮቃኞች አሉ። ሆኖም ግን አንዳንዶቹ ደግሞ እንደ እናት የሚንከባከቡ በቃ የሆነ ስት እንትን የሆነ ሀዘን ስትገቡ የሚያጽናኗችሁ ሲቸግራችሁ ራሱ እነሱ በቃ አይዞሽ፣ አብሽር የሚሉ እኔ ባይሰጡኝ ራሱ ጥሩ ንግግር የሚያናግረኝ ሰው በጣም ነው የምወደው። ወላሄ ነው ምላችሁ። እና በጣም ነው ደስ ያለኝ፣ እንደዚህ የሆና ተደስታ ሳያት በቃ ራሴ የተደሰትኩ ያክና የተሰማኝና ለካ እንደዚህም አይነት አንዳንድ ጊዜ እኛ መጥፎ መዳሞችን አይተን አይተን አይተን ጭንቅላታችን በእነዚህ መዳሞች ስለተመረዘ ብዙ ጊዜ እኔ መዳሞቹን አላምናቸውም። ለምን እንደሆነ ባላቅም አላምናቸውም። የሆነ በቃ ቢልጥ ነው የሚመስሉኝ ማለት ነው። እኔ የምሰራባት ሴቶ ራሱ የሆነ አሞኝ እንትን ሲል የምታረጋቸውን ሁኔታዎች ስለማይ እኛ ስንሰራላቸው እንጂ እኛ ስራ ካቆምን የምፈልገን የለም። አረቦቹ ራሱ ይቀየራሉ ማለት ነው። ግን እንደዚህም ደግሞ ሰራተኞቻቸው ደስታ የሚያስደስታቸው ሰራተኞቻቸውን ለማስደሰት የሚሮጡ አሉ። ክፍላቸውን የሚያስተካክሉ የሆነ በቃ ለሰራተኛ ብሎ ሆን ብሎ ክፍላቸውን አስተካክለው በቃ የሚፈልጉትን ነገር አማልተው በቃ ምግብ ካልበላሽ ብይ ብሎ እንትን የሚለዋሉ፣ ግን የኔዋ አንድም ቀን እንኳን ለልጆቿ ምግብ ጣልባ እኛን እንኳን በልታችኋል ወይ ብላ አልጠይቀንም ማለት ነው። ምን ትበላላችሁ፣ ምን ትፈልጋላችሁ አንባልም የማጥበቅ ውስጥ እኮ ምንም ነገር የለም። ግን ለራሳቸው ጣልቦ ያመጡና አንድ ቀን እንኳን ለኛ ብላ ጠልባ አታቅም። ግን አሉ እንደዚህም ደግሞ እንዳሉ መዳሞች ሁሉ በጣም መልካም መዳሞችም እንዳሉ ተረድቻለሁና፣ አባይቢ እንዴት ነው ደስ አላላችሁም? እስኪ እናንተ መዳሞች ስጦታ ሰታችሁ ታቃለች ወይ? እስኪ ንገሩኝ። ምን ስጦታ ተሰታችኋል? እዚህ ሳውዲ አረቢያ ከመጣችሁ ምን ስጦታ ተሰታችሁ ታቃላችሁ? እኔ ስጦታ ሆን ብሎ የተሰጠኝ ስጦታ የለም። በነገራችን ላይ እንኳን ስጦታ ይቅርና የአስር ሪያል ቫዝሊን እንኳን ገዝታልኝ አታውቅም። የሚገርማችሁ ነገር ማለት ነው እና በብሬ ነው የሚገዛው። አንዳንድ ጊዜ አምጭልኝ ራሱ ስትሏቸው ሰዋቁ የለም ሆን ምክንያት ይፈጥራሉ። በራሳችሁ ብር ሆኖ ራሱ መግዛት የማይፈልጉ አሉ። ግን በፊት የሚሰራበት የነበረች ሴትዮ ከልጄ ጋር አብሬ ሲሰራ ልጅ ሰራ ነበረ ማለት ነው ልጅ ይዤ ሲሰራ ሰውየው ወላሂ የሚፈልገውን ነገር ሁሉ ያሟላልኝ ነበረ። በብሬም ቢሆን ማለት ነው። ለልጅ ሀፋዛ ያመጣልኝ ነበረ። ቤቱ ፎቅ ነው። ታች ታች ሶስተኛ ላይንን እኛ የነበር ነው ማለት ነው። መዳሜና ባሏ የሚኖሩት ሶስተኛ ፎቅ ነበረ። እዛ ድረስ ትልቁን ሀሊብ ኒዶና ትልቁን ሀፋዛ ተሸክሞ ወደ ፎቅ ያመጣልኝ ነበረ። በዚህ በዚህ አከብረዋለሁ። በጣም መልካም ሰው ነበረ። ምን ትፈልጊያለሽ? ለልጆቹ አፋዛ ሊያመጣ ሴት፣ አፋዛ አልቆብሻል፣ ትፈልጊያለሽ? ብለው ነበረ የሚጠይቀኝ። ወይ እንደ ሰዋቅ ነበረ ለልጄ የምትፈልገውን ነገር የሚያመጣልኝ። ብዙ ጊዜ ደግሞ ሴቶ የራሷ የልጆቹ አፋዛ ሲያልቅ በኔ ልጅ አፋዛ ትጠቀም ነበረ ማለት ነው። ሀፋዛ ሻልቋል ብዬ ስላት በአንቺ እንትን አልብሽና እንትን፣ ሌላ ጊዜ እኔ ገዛልሻለሁ ትለኝ ለይ ነበረ። ከዛ አንድ ቀን አለቀና ሀፋዛ ሽ አልቋል፣ ብዬ ሳላ ላይ ያለ ሰውዬው እያለ ሄጄ ስነግራት በአንቺ ሀፋዛ እንደተለመደው አድርጊና ሲመጣ በኔቶች አለሽ አለችኝ ማለት ነው። ከዛ እኔ አልፈልግም ለራሴ ያለኝ አልኳትነ፣ ሰውዬው በጣም ተናደደ። እሷ ኮ ለልጆች ለልጇ ነው የምትገዛው። እንዴት ነው ለአንቺ ማትነግርኝ? የራስሽ የልጅሽ ሀፋዛ ሲያልቅ በራስሽ ገሰሽ ሰዋ ብጋላ አዘሸታ መጭ ወይ ለምን በእሷ ትወች አለሽ ብሎ ከዛ አንድ ትልቁን የመቶ ሰማናውን ፓምፕረስ የሚባለውን አንድ ኪስ እንደ ስጦታ ገዝቶ ሰጠኝ ማለት ነው። ያኔ ልጅ ሴቷ በእኔ ላይ ስለምትጠቀም እሱ ደግሞ እንደ ስጦታ አድርጎ ለልጄ ገዝቶ ሰጠኝ ማለት ነው። እና በጣም ደስ አለኝ። ግን በራሳችሁ ብር ሆኖ ራሱ አረቦቹ የምትፈልጉትን ነገር የሚያሳኩ አሉ። እኔ ስለማቅ ነው እና ሀባይቢ አመሰግናለሁ ስለተከታተላችሁኝ። የዛሬ ቪዲዮ ይህን ይመስላል። ቪዲዮውን ግን ላይክ፣ ሼር ማድረጋችሁን አትርሱ። ወዳችኋለሁ፣ ከኔ በላይ አላህ ይውደዳችሁ። ያሰብነውን አሳክተን ለሀገራችን አላህ በሰላም ያብቃንም ያብቃችሁም። ዱዓ አድርጉልኝ፣ ዱዓ አደርግላችኋለሁ። ሰላም አለይኩም ወራህመቱላሂ በረካቱ።